ም ሰላም የተወደዳችሁ የጉብዝና ቤተሰቦቼ እንደምን ሰነበታችሁልኝ? ይህ ሳምንታዊው ጉብዝና የተሰኘው የቴሌቪዥን ፕሮግራማችን ነው። የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ። ዛሬም እንደተለመደው ደግሞ አንድ እንግዳ ይዤላችሁ ቅርቤ ያለው የዛሬው እንግዳዬ እንግዲህ በደቡብ ክልል የወንጌላውያን አብያተ ክርስቲያናት ህብረት ምክትል ፕሬዝዳንት እንዲሁም ደግሞ የጂንካ ገነት ቤተክርስቲያን ዋና መጋቢ በመሆን እያገለገለ የሚገኘውን ፓስተር ዶክተር ወንድማገኝ አስፋው ይሆናል። ከእሱ ጋር ደግሞ መልካም ቆይታ እናደርጋለን። የትም እንዳትሄዱ፣ ይህ ጉብዝናይን ነው። ቀጥታ ወደ እንግዳ አልፋለሁ። ፓስተር እንኳ እንደናመጣ ሰላም ነው ወይ? ሁሉ መልካም እግዚአብሔር ይመስገን። መንገድ እንዴት ነው እንግዲህ ያው ጂንካ ሲባል ድሮ ድሮኛ ከአዲስ አበባ ስናስብ ሌላ ፕላኔት ምናምን ይመስለን ነበርና፣ ያው ጂንካ ከአዲስ አበባ 780 ኪሎ ሜትር ነው። ጂንካ የአሪዞን ዋና መቀመጫ ናት። አሪዞን ደግሞ ያው የፍቅር ህዝብ ናት እና እርቅን ሰላምን የሚያውጅ ማህበረሰብ ነው። ከዛ አካባቢ ስለመጣው በጣም ነው ደስ የሚለው። ይሄ ደስ ይላል። ማህበረሰብ እንደሞ በእንደዚህ አይነት ነገር መግለጥ ደስ ነው። ስለዚህ ከፓስተር ወንዴ ፍቅር ይቀዳል ማለት ነው። ከፍቅር ሀገር መተመች ሀረር ብቻ የሚመስላቸው ሰዎች ሀረር የፍቅር ሀገር ምናም ይላሉ፣ ጅንካም የፍቅር ሀገር ናት አለ። እግዚአብሔር ይመስገን። እንደው ፓስተር እስቲ ጅንካ በምንድን ነው የምትለየው? ምን የተለየ መለዮች አሏት? ጅንካ እና አካባቢዋ ላይ በብዙ መለያ አለ ከዚህ ማህበረሰብ በብዙ ቻለንጆች ለምሳሌ ያው በፊት የሚታወቀው ደቡብ ኦሞ በሚል ነው እና ደቡብ ኦሞ ደግሞ ወደ 16 ማህበረሰብ ያለበት እና ትንሿ ኢትዮጵያ የምትባል ናት። እና ከዛ ደግሞ ለሁለት ተከፈሉ ዞኖች፣ ያው መንግስታዊ መዋቅር ደቡብ ኦሞ እና አሪዞን በሚል እዛ አሁን ሰንተሬን አድርጌ ደግሞ አገልግሎትን ያለው በፊት በደቡብ ኦሞ ነበረው የአሁኗ የደቡብ መቀመጫ ዲመካ ነበር። አገልግሎቴ ዛ ዞን ዞን ግን ይወደኛል እና አልሞስት አሁን ግን ያለውና በፍቅር እና ደግሞ የቡና ሀገር ናት። የማርም ሀገር ናት። አልሞስት ያው አሪዞን አንድ አዲስ ዞንም ከመሆኑ አንጻር ስራም የአገልግሎትም በብዙ አይነት ክርስቲያን ነጋዴዎችም ካለ የአሪዞን ዋና አስተዳዳሪው ለእኛ ለቤተ ክርስቲያን ክርስቲያን መሪዎች፣ ክርስቲያን ነጋዴዎችና ክርስቲያን ባለሀብቶች እንዲመጡ ጋብዙ ብሎናል። ለዚህ የምትሰሙን ወንድሞችና እህቶች ካላችሁ ጅንካ ላይ ለማልማት ፈቃደኛ የሆናችሁ በሮቻችን ከፍት ነው። እንግዲህ ከዚህ በፊት ጂንካ የመምጣት እድሉ ነበረኝ እንግዲህ ታስታውሳለህ የመደዋወሉም ነገሮችም ስለነበሩ ማለት ነው እና ወደ ገሊላም የርኩባቸው አጋጣሚዎች ነበሩ በጣም ደስ የምትል ከተማ ልምላሜ የሚታይባት መልካም ነገሮችን ደግሞ ያዩበት ነው በሰዎች ዘንድ ደግሞ ያለው ፍቅር ደስ የሚል ነው እንዳልከው የቡናም ሀገር ናት ብዙ ነገሮችም አሉባት ጌታ ይባረክ እንግዲህ ከዚኛው ከነባራዊ ሁኔታ ከሚታየው ነገር ባሻገር በጂንካና አካባቢው ላይ የመንፈሳዊ እንቅስቃሴው አድማሱ ምን ያህል ድረስ ነው? ፓስተር ታሜዋ ትክክለኛ ጥያቄ ነው የጠየቀኝ። እኔ እንደ አንድ መጋቢና እንደ አንድ አስተማሪ ስመለከት ከዚህ በፊት በነበረ ወንጌል ተደርሷል የሚባል ማህበረሰብ ነበር፣ የአሪ ኮሚኒቲ ወይም የአሪ ማህበረሰብ። ግን ካለው ነባራዊ ሁኔታ ወንጌል ያልደረሰበት ማህበረሰብ ነው። እኔ የጆሽዋ ካምፔን ወይም የጆሽዋ ወንጌል ያልተደረሰባቸው የቮለንተር ሪሰርች ዲፓርትመንት አብሬ ሰራለውና የአሪን ኮሚኒቲ ወንጌል ያልተደረሰ ብዬ አስገብቻለሁ። አሁን በፊት ዝግ ነበር፣ አሁን ግን አስገብቻዋለሁ። ያንን ያረኩበት ገና የአሪ ማህበረሰብ ወደ ወንጌል ያስፈልገዋል። በፊት አብረው እያሉ 16ቱ ማህበረሰብ እያለ ሰው ትኩረት እየሰጠ የነበረው የአርብ ወታደሮ ኮሚኒቲ ነበርና የአሪን ማህበረሰብ በብዙ ነገር ተጎርቷል። እኒጆዎች ሁሉ ነገሮች ሁሉ ወደዛ ነበር እና ያ ማህበረሰብ ተጎርቶ መንፈሳዊም አካላዊም በብዙ አይነት እና ግን ኦልሞስት አሁን ባለው ኮንቴክስት በጣም መንፈሳዊ ረሀብ ላይ ያስፈልጋል ብዬ ያስባለው በብዙ የባህል እምነቶች እና የባህል ስርዓቶች ውስጥ ተገብቷል ብዬ አስባለሁ፣ እንደ አስተማሪ። ስለዚህ ገና ወንጌል የሚያስፈልገው ስፍራ ነው፣ ወንጌል ሊነገርበት ሊሰራበት የሚገባበት አካባቢ ነው እያልከን ነው። እንደው ከዚህ ቀደም በነበረኝ መረጃ ዳሰነች አካባቢ ላይ ትልቅ እንግዲህ የጎርፍ ጥቃት ደርሶ ነበር። በዚህ የተነሳ በርካታ ቤተክርስቲያናት መስጠማቸውን በዛ ባህር ውስጥ ወይንም ደግሞ በመጣው ጎርፍ ውስጥ እንደሄዱ ሰምቻለሁ፣ መረጃውም ነበረኝ። እና እነዛ ነገሮች ደግሞ በተከናወኑበት ሰዓት ላይ ድጋፍ እንዲያገኙ ማህበረሰቡ ቀና ቀና እንዲ ከልማት ማቅጣጫ በተለይ ደግሞ ከመንፈሳዊ እንቅስቃሴ አንጻር ቤተክርስቲያናት እንደገና መገንባትና መነሳት እንዲችሉ እንቅስቃሴ ስታደርግ እንደነበረ ይህን ሰምቻለሁና፣ ምን ነበረ ሁኔታው? ምን ይመስል ነበረ? አሁን ላይ ያሉበት ሁኔታ ምን ይመስላል? ቤተክርስቲያን እንደገና ተመልሶላቸዋል ወይ? እየተገለገሉ እያገለገሉ አሉ ወይንስ በምን አይነት ሁኔታ ላይ ይገኛሉ? በጣም አመሰግናለሁ። እንዳጋጣሚ። የመጽሐፍ ቅዱስ ሳፖርት ለማድረግ እንጂ የአደጋውን ለማየት አልነበረም። ይሄድ ነው በሚኒስትሪያችን በዋን ወይ ኢንተርናሽናል ካውንስሊንግ ና ጋይዳንስ ሚኒስትሪ ጋር በመሆን ቃሉን ወተት ተመኙ ከሚባል ሚኒስትሪ ጋር አብረን በመሆን ደቡብ ኦሞ እና አሪዞና አካባቢ ላይ የመጽሐፍ ቅዱስ ድጋፍ እያደረግን ነበር በወንጌላዊያን ቤተክርስቲያናት በኩል ማለት ነው እና ያንን እያደረግን እያለ ነው ወደ ኦመራቴ ደረስ ነው። መጽሐፍ ቅዱስን ሳፖርት ካደረግን በኋላ የኦመራቴ ከተማ ወንጌላውና ቤተክርስቲያናት መሪዎች መጽሐፍ ቅዱስ ብቻ አይደለም ያስፈልገን፣ አሁን አካላዊ ነገር ያስፈልገናል እና ህዝባችን ተጎርቷል፣ ኑና እዩልን የሚል ጥሪ ያቀረቡልን፣ እኔና ወንድማችን ኢዮብ አብረን ወደዛ ቦታ ሄድን። ነገሮቹ ግን ካየናቸውና ከሰመናቸው በጣም በጣም የከበደ ነበረ። ቤተ ክርስቲያን ፈርሷል። ጎርፎ ወስዶታል። የቃለ ህይወት፣ የመካነ ኢየሱስ፣ የህይወት ብርሃን ቤተ ክርስቲያን እዛ ያሉት ቶታሊ ዲስሚስ ሆነው ነበር ያየናቸውእና በተለይ አንድ የህይወት ብርሃን ቸርች ወንጌላዊ ያቺ የምትታየው የእኛ ቸርች ናት ይላል ያለችው ቆርቆሮዋ ብቻ ናት ቤቸርቻው ውስጥ ናት ያለችው። እዛ ጋር ደግሞ አንዱ እዛ ጋር የታላው መካነ ኢየሱስ ቤተክርስቲያን ናት። ዙሪያዋ ሙሉ ተከቧል በውሃው ማለት እና ተሻግረን ነው እኛ ያለፍ ነው ተሻግረን ወንዙ ተሻግረን ነው ሄደን ያየ ነው። እና በጣም ከባድ ሁኔታ ነበር። የሚቻለንን ሞከርን በሚኒስትሪያችን የተወሰነ ድጋፎችን ለማድረግ ተሯሯጥን። እንደሚታወቀው ያው ታሜ እኛ አካባቢ ለመንፈሳዊ ነገር እና ለሁለንተናዊ አገልግሎት በጣም ደካማ ነን እና ስቲል ድረስ አሁንም በዚህ ዓመት ጎርፉ እንደዚሁ መጥቶ አፈናቅሏቸዋል። በፊት የነበረው ከበፊቱ የነበረው ደሞ ቸርች አሁንም ሰብሮባቸው ኢሚዲትሊ አሁን ባለውበት ፖዚሽን ለክልል ወንጌላዊ ቤተክርስቲያናት አመልክተዋል ያለውን ነገሮች እንዴት እንደምናደረግ ያኔም ለፓስተር ጻዲቆ ለእያንዳንዳቸው ቤተ እምነቶች ለህይወት ብርሃን፣ ለመካነ ኢየሱስ እና ለቃለ ህይወት በሚኒስትሪያችን በኩል አድርሰናል። ለካውንስሉም ጨምር ምላሽ እንዲሰጣን ግን ያው ዝምታ ተመረጠ። አሁን ቢያንስ ግን አሁንም ለዛ ማህበረሰብ ድምፅ ሆናለሁ ብዬ አስባለሁ። የተወደዳችሁ የጉብዝናን ቤተሰቦቼ ከፓስተር ዶክተር ወንድማገኝ አስፋው ጋር እያደረኩ ያለሁትን ቆይታ አልጨረስኩም። ከአፍታ እረፍት በኋላ እንመልሳለን። እንደው ፓስተር ያው አንተ ያለበት አሁን ኃላፊነት እንግዲህ የደቡብ ክልል ወንጌላውያን አብያተ ክርስቲያናት ህብረት ምክትል ፕሬዚዳንት ነ የደቡብ ክልል ሲነሳ ወንጌል የገባበት ብዙ አባቶች የተነሱበት፣ ለዛሬ እኛም ለደረስንበት የክርስትና መንገድ እነሱ የከፈሉት ዋጋ ምን እና ክርስትናን ይዘው ደግሞ በመምጣት ብዙዎች ወደ እግዚአብሔር መንግስት እንዲጨምሩ ምክንያት የሆኑባት ናት። እንግዲህ ደቡብ ምድር እንደሚታወቀ ማለት ነው። አሁን ላይ ግን ያለው ሁኔታ ምን ይመስላል? መንፈሳዊ እንቅስቃሴ ሲታይ እንግዲህ ባለኝ መረጃ ነው። አንዳንድ ጊዜ ጠዋት ተመልኮ ራሱ ማታ ናይት ክለ የሚካሄድበት የሚጨፍርበት አንዳንድ ኤሪያዎች ላይ እንዳለ ይታመናል። ትውልዱም በብዙ አይነት ስትራግል ውስጥ እንዳለ የህይወት መውጣት መውረድ ውስጥ እንዳለ ይታሰባል። እውነት ለመናገር ደቡብ ምድር ላይ የወንጌል እውነት እየተገለጠ ነው ወይ? ትክክለኛ ክርስቶስን የሚገልጡ ነገሮች አሉ ወይ? ብለታስባለ እንዳለበት ኃላፊነት ወይስ ስራ የሚጠይቅ ሁኔታ ላይ ናቸው። በጣም ትልቅ ጥያቄ ነው። እንደ ደቡብ ምዕራብ ወንጌላውና ቤተክርስቲያናት እና እንደ ራሴን ቤተ እምነት እንደ ኢትዮጵያ ገነት ቤተክርስቲያን ትልቅ የቤት ስራዎች አሉ ከፊት ለፊታችን ብዬ አምናለሁ። ድሮ አዎ በፊት የነበረበት አካሄድ የመተካካት አልነበረም። አባቶች ዋጋ ከፍለዋል፣ አው ድርድር የለም። ግን ወጣቱን ማዕከል ያላደረገ እና ደግሞ ደቀ መዝሙር ያልሆነ ማህበረሰብ ነበር። ምን ማለት ነው? ኦልሞስት እኛ አካባቢ ላይ ድርብ ጋ ብቻ ባህላዊ እዛ ኮሚኒቲ ላይ አለ። እንደ ኢትዮጵያ ገነት እኔ ራሴን አሳይመንት ምክንያቱም ከራሴ ሎካል ነው የምጀምረው እና እንደ አጥቢያ እንቅስቃሴዎችን በጋብቻ ዙሪያ ጋብቻ ከእግዚአብሔር ዘንድ እንደሆነ ፍቺ፣ ግጭት፣ በብዙ እርቅን፣ ሰላምን፣ ወንጌል፣ ያ ስለሆነ ያንን ለማድረግ ብዙ አሳይመንቶች አሉን ብዬ አስባለሁ። ምክንያቱም በፊት አባቶች አዎ ወንጌል ሰብከዋል ደቡብ ምድር ላይ አሁን ላይ ግን ደቡብ ወንጌል ያስፈልጋታል። ምክንያቱም በተለይ ደግሞ 16ቱ ማህበረሰቦች እንዲሁም አሪ ዞን የወንጌል ትክክለኛ የወንጌል እንቅስቃሴ እና የወንጌል ስራ እንዲሰሩ እኛ እንደ ደቡብ ምዕራብ ወንጌላና ቤተክርስቲያናት ክልል ጥሪ አቅርበናል። በሶሻል ሚዲያችን የኛ የፌስቡክ ድረገጽ አለን እና አብረን እንስራ የሚል ጥሪ በስልጠና በኮንፈረንስ እና ደግሞ ሚሽነሪ በመላክ አብረውን እንዲሰሩ ጥሪ አቅርበናል እና እንደ ክልል ምክትል ፕሬዚዳንትና እኔ ደግሞ ሌላም ዲፓርትመንት ይዤ ነው ምሰራው በድርብ ሚሽንና ቴዎሎጂ። ሚሽን ሚሽነሪዎችን መላክ ነው። ቴዎሎጂ ደግሞ ዲሳይፕልሺፕና ደቀ መዝሙር ማቴሪያሎችን ማዘጋጀት ነው። ለዚህ እንደ ወንጌላውና አብያተ ክርስቲያናት አሁን ባለው አውድ አብያተ ክርስቲያናት እርቅ ላይ ይሰራል፣ ሰላም ላይ ይሰራል። የእኛ እንደ ክልል ደግሞ ከዚህ በፊት ግጭቶች የበዙበት ኤሪያ ነው። የኢትዮጵያ ወንጌላና ቤተ ክርስቲያናት ከሰላምና ፀጥታ ጋር በእርቅ ዙሪያ የሰላም እና አብሮ የመስራት ተፈራርሟል እና በእኛም ክልል ያ ደግሞ አፕላይ ይደረጋል። ኮንሶን፣ ደራሽን፣ አማሮን እና ሌሎች ዙሪያ ከዚህ በፊት የግጭት ኤሪያ ስለሆኑ እርቅንና ሰላምን እንዲፈጥሩ ምሳሌ እንዲሆኑ ያንን ከህብረቱ ስለደረሰን በዛ ዙሪያ ላይ ፕሮፖዛሎችን እየሰራ ነው። ከአጠቃላይ ከደቡብ ኢትዮጵያ ክልል የኛ ክልላችን ያ ነው ከሱ ጋር ለመስራት ማለት ነው። እግዚአብሔር ይመስገን። ይሄ ትልቅ ኃላፊነት ነው፣ ትልቅ የቤት ስራም ጭምር ነው። እንግዲህ ጉብዝኔን የሚለው ይሄ የቴሌቪዥን ፕሮግራም እግዚአብሔር የሰጣቸውን ሲዝን እግዚአብሔር የሰጣቸውን ጊዜ፣ አቅም፣ ጉልበት፣ እውቀት፣ መንፈሳዊ መረዳትን ለመልካም ነገር እየተገበሩ የሚገኙትን በተለያየ ዳይሜንሽን ማለት ነው። ለምሳሌ በኢትዮጵያ ቤተክርስቲያን ውስጥ ሊሆን ይችላል፣ በንግድ አቅጣጫ ሊሆን ይችላል። በተለያዩ መንገዶች ጉብዝናቸውን፣ እግዚአብሔር የሰጣቸውን እውቀታቸውን፣ ጉልበታቸውን፣ ዘመናቸውን ለእግዚአብሔር መንግስት በሚጠቅም አይነት ሁኔታ እያደረጉ የሚገኙትን አካላቶች ነው ወደዚህ የምናመጣው እንጂ ጉብዝና ሲባል ወጣቶችን አይደለም። እና ከዛ አንጻር ነው አንተ ደግሞ ጉብዝ እናንሰተ በተለያዩ ኃላፊነቶች ላይ እያገለገልክ ትገኛለህ። ይሄ ቀላል አይደለም። እንደ አንድ የደቡብ ምዕራብ እንግዲህ ወንጌላዊን አብያተ ክርስቲያናት ህብረት ምክትል ፕሬዚዳንት ነህ። በአንድ ቤተክርስቲያን ላይ ደግሞ በመጋቢነት በገነት ቤተክርስቲያን በዛው ታገለግላለ። እንደገና ደግሞ አንድ መረጃ ደግሞ ያለኝ መጽሐፍ እየጻፍክ ነው አሉ። ደግሞ እውነት ነው ወይንስ? ኦልሞስት ኤፓ ጎዞማይ ና በተቃውሞ መካከል ማገልገል የሚል ሁለት መጽሐፎች ናቸው። ኤፓጎዞማይ የይሁዳ ማብራሪያ ነው። እንደ ስነ መለኮት አስተማሪና ተማሪ ሀሰተኛ ነቢያትና ሐዋርያቶችን ለመቃወም የተዘጋጀ መጽሐፍ ነው። ግን በተቃውሞ መካከል ማገልገል የሚለው ደግሞ በራሴ ህይወት ላይ ያሳለፍኳቸው በህይወቴ እውነት ለመናገር ታመዬ ብነግርህ እንካ የእግዚአብሔር ሰውነ ያለኝ ማንም አካል አልነበረም። ከተወለድኩባት ጊዜያት አገልግሎትን ስጀምር በተቃውሞ ነበር እና እነዛን ሲዝኖችን ነበር ስቆጥራቸው የነበረው እና ኢየሱስ ተቃውሞ ደርሶበታል። ሐዋርያት ተቃውሞ ደርሶባቸዋል። ነቢያት ተቃውሞ እና እንዴት ነው ያገለግሉት እንዴት ነው ሲዝናቸውን ኢፌክቲቭሊ የተጠቀሙት? እና እኔ የራሴን ህይወት ተቃዋሚዎች በበረቱብኝ ጊዜ አላቆምኩም። ፓስተር አደለህም ፖስተር ነው እያሉ ፖስተሬን ሲቀድዱ፣ ኮንፈረንስ የተዘጋጀውበት ክስሜን እስከ ክልል አብያተ ክርስቲያናት ድረስ አሁን የማገለግልበት ላይ ሀሰተኛ አስተማሪ ነው ብለው ፕቲሽን ተፈራርማ አድርሰውብኛል። ያ ሁሉ በህይወቴ ላይ ሳልፍ ዝም ነው ያልኳቸው። ለምን እነሱም ሲዝናቸው ነው እኔም ደግሞ ሲዝን፣ እኔ እና ኢየሱስ ዝም ያለባቸው ወቅት ነበር። ተቃዋሚዎችንና በተቃዋሚው መካከል ማገልገል እንደኔ ያለ ወጣት አገልጋዮች ነገ ሊነሱ ይችላሉ ብዬ አስባለሁ። ሲነሱ ተቃውሞ ሲደርስባቸው እንዴት ነው ማገልገል ያለባቸው? ለእነሱ ቢያንስ የሕይወቴን ልምድ እና ተቃዋሚዎች ደግሞ ዝም ሳያሰኛቸው አልፈው ይሄዱ ይቅርታን እና ምሕረትን ያለማመዱ ሰዎችን ታሪክን ወስጄ ከራሴ ህይወት ጋር አመሳክሬ ያዘጋጀውት መጽሐፍ ነው ማለት ነው። ሚገርም ሀሳብ ነው ፓስተሬ እግዚአብሔር ይባርከ። እኔ በዚህ ሚዲያ በተለይ ፓስተሮች መጽሐፍ እንዲጽፉ በጣም ነው ኢንካሬጅ ማድረገው ቢኮዝ ብዙ የሚበላ ነገር ከነሱ ውስጥ እንዳለ የሚያስተምሩት መንገዶች ከህይወትም ጭምርም ሊሆን ስለሚችል፣ ሁለተኛ ዘመናቸውን በኢትዮጵያ ቤተክርስቲያን ውስጥ ሰጥተው ለትውልድ መቃናት ምክንያት እየሆኑ ስላሉ ከነሱ ውስጥ የሚወጣ ነገር እንዳለ ስለማምን ነው። አሁን እንግዲህ አንተ ጉብዝናን እየተጠቀምክ ነው። የቤተክርስቲያን ኃላፊነት አለ እንደገና ደግሞ የመሪነት ኃላፊነት አለ። አዲስ አበባ ትመላለሳለ፣ ብዙ ክልሎች ላይ ትሄዳለ፣ አገልግሎት አለ፣ ትዞር አለ፣ ትሄዳለ። ቤተሰብ እንዳለ ሀቃለው ትዳር አለ። እንዴት ነው ትዳር ታዲያ ማኔጅ የምታርገው? የቤት ነገር አይናጋም ወይ? እንደው ፓስተር በእንደዚህ አይነት ሂደትና ኃላፊነት ለቤተሰብ የሚኖር ጊዜ እንዴት ነው? በጣም እኔ አንድ ተሞክሮ ከኔ ከፕሬዚዳንቴ ነው የተማርኩት ከፓስተር ታምራት እና አልሞስት ቢዚ በምሆንበት ጊዜ አብረን ሪትሪት እንወጣለን፣ እና ጊዜ ሰጣቸዋለው። እዛ ጅንካ ካለው ብዙ ጊዜን የምሰጠው ለነሱ ነው። ከቸርች እና ከአገልግሎት ውጭ ብዙ ጊዜ ለነሱ ነው የምሰጠው። በጣም ደግሞ የተባረከች ሚስት ናት ባለቤቴ ሜርሲ በጣም በጣም፣ እኔ እንጃ ስለሷ። እግዚአብሔርን አመሰግናለሁ። እግዚአብሔር ነው የሰጠኝ እና ለአገልግሎት ትጸልያለች፣ እንድወጣላት፣ እንድታይላት፣ እንድደምቅላት ማትጠረው ነገር የለም እና በዛ በውጊያ ሰዓት ላይም አብራኝ ነበረች፣ ተቃዋሚው ሲበረቱብኝ። ግን እኛ ቤት አንድ መፈክር አለ። እኛ ቤት ከአልጋችን ጀርባ ዳዊት የተናገረው ጥቅስ አለ እና ዳዊት ልጁ አቤሴሎም ውጊያ አስነስቶበት መንግስቱ ሊወስድበት ባለበት ጊዜ ሸሽቶ ወደ በረሃ በሄደበት ጊዜ ዙሪያውን ሲመለከት ተከቧል። ከዚህ በኋላ የዳዊት ጉዳይ አክትሟል። ዳዊት ግን እንደዚህ አለ፣ በተከበበ ከተማ የሚያስደንቅ ምሕረቱ በእኔ ላይ የገለጠ እግዚአብሔር ይመስግናል። ለምንድን ነው ይህን ያነሳሁት? ብዙ ጊዜ እኔም አገልጋይ ስለሆንኩኝ ስለሚገባኝ ነው። አዲስ አበባም ክልል መሄድ አለው እወጣለሁ፣ አገለግላለሁ እንግዲህ ለስብከት ወንጌል ማለት ነው። እንግዲህ ይህን ሀሳብ ያነሳውበት ምክንያት ምንድን ነው ፓስተር? ያው እንግዲህ እንደ አገልጋይ እኔም አገልጋይ ስለሆንኩ በአዲስ አበባም ከአዲስ አበባም ውጭ በክልል ከተሞች እየሄድኩ አገለግላሉ እና ብዙ ጊዜ ቤታችን ሚስ የምናደርግባቸው ታይሚንጎች ሊኖሩ ይችላሉ። ካለብን ጫና የተነሳ ያንተ ደግሞ ሀላፊነቶች ናቸው፣ ስብሰባዎች ይኖራሉ፣ አገልግሎት ይኖራል። ከዛ የተነሳ ነው እና ዋናችን ከእግዚአብሔር ሀሳብ ቀጥሎ ቤተሰባችን ስለሆነ እንግዲህ የአገልግሎታችን ጤናማነት የሚለካው ለቤተሰቦቻችን በምንሰጠው ጊዜና እንዲሁም ደግሞ ከሚኖረን ታማኝነት አንጻር ስለሆነ ነው። እግዚአብሔር ይባርክ። እንግዲህ ከዚህ በበለጠ ደግሞ በደንብ አብራችሁ የምትቀጥሉበትን እግዚአብሔር የተሻለውን አይነት መንገዶችን እግዚአብሔር እንደሚያስተካክል አምናለሁ። ምክንያቱም ኃላፊነት ከባድ ስለሆነ ማለት ነው። ጌታ የተባረክ። ወደ መጨረሻ ሀሳብ እየመጣው ነው ፓስተር እንደው ካውንስሊንግ እንቅስቃሴ ያለበት ሚኒስትሪ እንዳለ ሰማሁና፣ የካውንስሊንግ አገልግሎት ምንድን ነው? ካውንስሊንግ ስንል ብዙ ጊዜኛ የለመድ ነው እንግዲህ በብዙ ጭንቀት ውስጥ ያሉ ሰዎችን ተረድተን እንግዲህ ስነ አይምሮ ላይ እንግዲህ መስራት እንደማለት ነው የምረዳው። በእናንተ በመንፈሳዊ አገልግሎት ወይንም ደግሞ አንተ በምታገለግልበት ደግሞ የካውንስሊንግ ሚኒስትሪ ምን አይነት ስራዎችን ነው የሚሰራው? የሚገርመው ከምስረታ ጀምሮ ልንገረክ እና ምስረታዊ የተጀመረው ዲላ ነው እኔ የዩኒቨርሲቲ ተማሪ ሆኝ በርኩበት ጊዜ ያጋጠመኝና ጥናታዊም ጽሁፍ የሚያቀረብኩት በዛ አገልግሎት ላይ ነው። ሚኒስትሪውም የተጀመረው የዛን ጊዜ ነው 2008 በኢትዮጵያ አቆጣጠር። እና በብዙ ቻለንጆች ውስጥ እኔ ባለፍኩባት እና ቤተሰብ ኦልሞስት ያው ተማሪ የሆነ ስታልፍ ወንጌላዊ የለም አብሮ ቤተሰብ አብሮ የለም። ትምህርት ብቻ ነው ያለው እና ሁሉን የማድረግ ሙሉ ስልጣን አለክ አንተ ጋር እና መጽሐፍ ቅዱሳችን የሚናገረው ነገር አለ። ምክር ከለለ ይላል ህዝብ መረን ይሆናል፣ ካለባላ ከመካሪዎች ብዛት ግን ይላል ደህንነት ይሆናል ይላል። እኔ አማርኛው ትንሽ ላላ አድርጎብኛል። እንግሊዝኛው ዊዛውት ካውንስሊንግ ፒፕል ሀዝ ፌል ዘሙቻ ካውንስለር ዘሪ ቲ ይል አይታል። ምክር ምክር ምክር እና መካሪዎች የሚል አለ። እና እንደ ኢትዮጵያ ምክር በጣም ያስፈልጋል። እኛ ያን ጊዜ የአስተምሮ ችግር አለ። ወጣቶች ደቀ መዝሙር አልሆኑም። የእኛ ሚኒስትሪ ስንነሳም እኛ አሞስ እንደ ሌላ ሚኒስትሪ ፋይናንሽላ አደለም፣ ፎስ ምናረቀው እኛ ቸርች ላይ ነው ግራውንድ ላይ ነው የምናደርገው። የኛ የቦርድ መንበሮች አሉ፣ በጣም ከጎኔ ሁሌም ባመሰግናቸው፣ ከፈቀድክልኝ አመሰግናቸዋለሁ። ፓስተር ዶክተር ህርባዬ ደበበን አመሰግነዋለሁ። እንዲሁም ደግሞ ቄስ አቢቶን በጣም ላመሰግን እፈልጋለሁ። ምክንያቱም ከመነሻ ጀምሮ አብረውኝ የነበሩ እና ደግሞ አሁንም ያለ እንዲሁ ደግሞ ኢንጂነር ሳምራዊት በጣም ነው የማመሰግንሽ ከጎኔ ሁል ግዜም ስለምትሆኚ። ሌሎችም ሌሎችን የቦርድ አካላትና ፈንድራይዝ ቲሞችም ሁሉ ላመሰግናችሁ ፈልጋለሁ። በጣም ነው የማከብራችሁ። እውነት ለመናገር ከዜሮ በኢቫሱ ነው የጀመርነው እና ኢቫሱ ላይ ካውንስሊንግ ቲም ነው መሰረት ነው ያንን እያየን ነው እና እየበዛን ሄድነው። እኛ እንደሌላ አሁን ካውንስሊንግ ስትል አንተ እንደምትለው ልክ ነህ። ምክር ብቻ ወይም ምን ጭንቀት ምናምን፣ ያ አይደለም የእኛ ጭንቀት። አንዱ የመጨረሻዋ ኬዝ ናት የትዳር አለ። ያን ጊዜ ነው ያላገባሁም፣ ግን እግዚአብሔር ነበር ያወራኝ እና ህዝቤን ወደ ቃሌ ምክር መልስ ያለ እና አልገባኝም። ህጅ ቀጥታ ለቄስ ቢታ ነው ያወራሁት። ሁሉ ነገሬ ፕሮፖዛሌ ሪሰርች ምንም ነገሮችን ለቄሳ ቢቶ ነው የምሰጠው። ዘዌ ቄሳ ቢቶ ያው በዲላ መካኒስስ ውስጥ ያለ አገልጋይ ነው። እጅግ የተወደደ የተባረከ የብዙ ትውልድ ደግሞ አባት ነው። በጣም ሊመሰገንም ስለሚገባው ነው። እኔም በተወሰነ መንገድ ስለማውቀው ነው። ስለሱ ደግሞ ብዙ መረጃዎች ስለሚደወሉልኝ ነው። እግዚአብሔር ዘመንን ቤትን አገልግሎትን ይባርክ ማለት እፈልጋለሁ። ቄሳ ቢቶ እና ይዤ እመጣለሁ። ቄሳ ቢቶ ጋር እና ዶክተር አበበ የሚባላል የሙሉ ወንጌል ቸርች፣ እንደዚሁም እነሱ ጋር ሁለቱ ጋር ነው የምመጣው። አሳያለው እና እንዴት አየኸው? እንደዚህ እግዚአብሔር ተናግሮኛል። እና ይሄ ነገር ሚኒስትሪ ነው እንኳን አላልኩም። እነሱ ይሄ ነገር ሚኒስትሪ ነው ያሉኝ እነሱ ናቸው። ይሄ ነገር የሚሰፋ ነው ይሄ ነገር፣ እና አባትም ናቸው ብዬ የማስበው በብዙ ጎዳና ነበር ኦልሞስት ያለው ነገሮች ላይ የአስተምህሮ ንጽህና መያዝ አለባቸው ወጣቶች። በእኔ በነበርኩባትና በመማርበት ጊዜ ሰው መንፈስ ነው የሚለው ትምህርት እኛ ዩኒቨርሲቲ ላይ በጣም ጃይንት ሆኖ ነበር ሲታይ የነበረው እና እነሱን ለመከላከልም ካውንስሊንግ ያስፈልጋል፣ ደግሞ የቅድስና ወይም የውስጥ ንጽህና የፖርኖግራፊ ሴክሽዋል በብዙ አይነት ጎዳናዎች ነበሩ እኛ ጊቢ። ሌሎ ደግሞ ኦልሞስት የሪሌሽንሽፕ እንዴት ነው ማግባት ያለብን? እንዴት ነው በጋብቻ መካከል ደግሞ ቤተክርስቲያን እንዴት ናት? ደግሞ ጋብቻ ላይ ያሉ ደግሞ ፍቺ እኛ በእኛ ሚኒስትሪ ጥናቶች እግዚአብሔር ከረዳን ፐብሊሽ እናረጋለን ብለን አስበናል። ኢንጂነር ሳምራዊት እየሰራችው ነው ያለው ይሄንን አሳይመንት በአዲስ አበባና በክልል ዙሪያ ክርስቲያን ጋብቻ የፈረሰባቸው ምክንያቶች ምንድን ነው፣ እንዲፈርስባቸውና ቤተ ክርስቲያን ዶክትሪናል አላደረገችውም በዚህ ጉዳይ ላይ እና የኛ አላማ እንደ ሌሎቹ ሚኒስትሪ እኛ ሚኒስትሪ ነን ብለን ሳይሆን በቤተ ክርስቲያን ውስጥ አማካሪዎች መኖር አለባቸው ብለን ነው። ያ አማካሪ የወጣቶች አማካሪ፣ የሕፃናት አማካሪ፣ እንዲሁ ደግሞ የጋብቻና የሕይወት አማካሪ ያስፈልጋል የሚል ነው። ሞቶ ተነስተን ያደረግ ነው ያ ነው እየሰራን ያለ ነው። ሁለንተናዊም አገልግሎት ነው የምናደረገው ማለት ነው ቢብሊካል ካውንስሊንግ እና ደግሞ ጋይዳንስ ጋይዳንስ ማለት አመራረን መስጠት። ስለዚህ ከቤተ ክርስቲያን ጋር በመሆን ነው ይህን ስራ የምሰሩት። የትኛው ቤተ ክርስቲያን ሄዳችሁ ስልጠናዎችን መስጠት ምክሮችን፣ ሀሳቦችን ማፍለቅ ነው። ደስ የሚል ነው እንግዲህ። በርቱልን ብዙልን፣ ያስፈልጋል ጥሩ ሀሳቦች ናቸው እየተነሱ ያሉት። እንደ በመጨረሻ ፓስተር የመጨረሻ ሰዓት ላይ ምስላለን የምታስተላልፈው መልእክት ካለ በተለይ ደግሞ በደቡብ ምዕራብ እንግዲህ ባለህበትም ኃላፊነት የወንጌላውያን አብያተ ክርስቲያናት ህብረት እንደ ምክትል ፕሬዚዳንትም እንደ ጂንካም ደግሞ ገነት ቤተክርስቲያንም ለትውልዱ እንዲሁም ደግሞ ለቅዱሳን ለኢትዮጵያ ቤተክርስቲያን የምታስተላልፈው ምልክት ካለ በጣም ማመሰግነው የተወደዳችሁ የኢትዮጵያ ገነት ቤተክርስቲያን የቦርድ አካላትና ስራ አስፈጻሚዎች እንዲሁ ደግሞ የኢትዮጵያ ገነት ዋና ጸሐፊ ጽሕፈት ቤት ያላችሁ ፓስተር ታምራት ታሪኩ፣ ሐዋርያው ሞቲ፣ ፓስተር ዘካርያስ እና ደግሞ ዶክተር ስለሺ ሌሎቻችሁም ስማችሁን ያልጠራዋችሁ ሁሉ በጣም ነው መወዳችሁ። በጣም ነው ማከብራችሁ። በጂንካና አካባቢዋ ላይ ላለችው እንቅስቃሴ የእናንተ የጀርባ አጥንት ማለት ነው። ለገነት ቤተክርስቲያን እንዲሁ ደግሞ እንደ ደቡብ ምዕራብ ወንጌላዊ ቤተክርስቲያናት ደግሞ የፓስተር ጻዲቅ እጅ አለበት እና ወጣቶች እኛ ወደፊት እንድንመጣም ከሳቸው ነው ምርጫውም ሀሳቡም የመጣውና ወንዴ ይችላል ብለህ ስላመንክ እና እድሉንም ስለሰጠኝ አመሰግናለሁ፣ ፓስተር ጻዲቁ አብዶና። የቦርድ ስራ አስፈጻሚዎች የኤሚኬሲ ፓስተር ደሳለኝ ነው የቦርድ ሰብሳቢ፣ እንዲሁ ደግሞ ምክትል የቦርድ ሰብሳቢ ደግሞ የእኔ ፕሬዚዳንት ፓስተር ታምራት ነው። ሌሎቻችሁም ሁሉ በጣም ነው የማመሰግነው። እንደ ደቡብ ምዕራብ ወንጌላዊና ቤተ ክርስቲያናት ትልቅ የቤት ስራ አለን። የወንጌል ስራ ቅድም ወንድማችንን ባነሳው ጉዳይ ላይ ኑ አብረን እንስራ። ሚኒስትሪዎች የወንጌል ስልጠና በብዙ አይነት ጎዳና ለምትሰሩ ክሩሴዶችን፣ ኮንፍራንሶችን አብረን ከደቡብ ምዕራብ ወንጌላዊያን ቤተክርስቲያናትና እንዲሁም ደግሞ ከጂንካ ገነት ጋር ማገልገል እንድትችሉ በሮችን እፈቅድላቸዋለሁ። ተባረኩ። እንዲሁ ደግሞ ታሜ አንተንና በተለይ ጄሚም የእኔ ቤተሰቤ ነው ዜና በብዙ አይነት እና በጣም ነው የማመሰግነው እድሉን ስለሰጠህኝ። ጌታ ኢየሱስ ይባርካችሁ። ተባረክ ፓስተር። አንተም ደግሞ ስቱዲዮችን ድረስ መጥተህ የጉብዝኔን እንግዲህ ስለሆንክ እግዚአብሔር አምላክ ይባርክህ። ቀሪ የአገልግሎት ዘመንን ጌታ ይባርክ። በፍሬ የታጀበ በድል የታጀበ እንዲሁም ደግሞ ትውልድ የሚነሳበት እንዲሆን እንግዲህ የኔም ጸሎት ነው። የጉብዝና ቤተሰቦች ደግሞ እንደሚጸልዩ ተስፋ አድርጋለሁ። የተወደዳችሁ የጉብዝና ቤተሰቦቼ እንግዲህ ከፓስተር ዶክተር ወንድ ማገኝ አስፋው ጋራ የደቡብ ምዕራብ ወንጌላውያን አብያተ ክርስቲያናት ህብረት እንዲሁም የጂንካ ገነት ቤተክርስቲያን መጋቢ ነው። ከእሱ ጋር ሳደርግ የነበረውን ቆይታ በዚያ አጠናቀቅያለሁ። ሳምንት ከሌላ እንግዳ ጋር ደግሞ ጠብቃችኋለሁ። ታምራት ሞቴ ከእናንተ ጋር ቆይታ አደረግኩ ይህ